ሰላም ጤና ይስጥልን። የተወደዳችሁ የኤችጄን ቤተሰቦች፣ የአክብሮት ሰላምታችን በያላችሁበት ድረስ እንሆ። የዕለቱን መረጃዎች ይዘንላችሁ መተናል። በቅድሚያም ርዕሰ ጉዳዮቹን አስተዋውቃችሁ፣ ከኢራን ጋር በተፈጠረው ስጋት ምክንያት አሜሪካ በኢራቅ የሚገኙ ዲፕሎማቶቿን በከፊል ልታስወጣ ነው። በኢትዮጵያ በኤምፖክስ የተያዙ ሰዎች ቁጥር 18 ደረሰ። በሎስ አንጀለስ በመቶዎች የሚቆጠሩ ሰዎች ከታሰሩ በኋላ ለተወሰነ ጊዜም ቢሆን መረጋጋት ሰፈነ። በየዕለቱ ትኩስ ትክክለኛና ወቅታዊ መረጃዎችን የሚያገኙበት የተመረጡ አስተማሪ ታሪኮችና ክስተቶችን ወደ እናንተ የሚያደርሰው ኤችጄን እለታዊ የመረጃ መርሃ ግብራችን እንሆ ተጀምሯል። በቆይታችን ቀደም ብለን የጠቃቀስናቸውን መረጃዎች ጨምሮ አዳዲስ መረጃዎችን አክለን ወደ እናንተ እናደርሳለን። እንደተለመደው መረጃዎቻችን ለብዙዎች እንዲደርሱ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን። ከሰሞኑን አንድ በታይላንድ የሚገኝ ብሔራዊ ፓርክ የወጣ ዝሆን በአቅራቢያ ወደሚገኝ ሱፐርማርኬት ጎራ ይላል። በሱፐርማርኬቱም ገብቶ በቀጥታ ፍሪጅ ወዳለበት ቦታ በመሄድ የሚፈልገውን ያህል ጣፋጮችን፣ ሙዝና ሌሎችንም ምግቦች ይወስዳል። በዚህ ወቅት ታዲያ ስራ ላይ የነበረው የሱፐርማርኬቱ ባለቤት ዝሆኑን ለማባረር ይሞክራል። በኋላ ግን የዝሆኑን ድርጊት ሳይ ምግብ ለመውሰድ ብቻ የመጣ መሆኑን በመረዳት ይተወዋል። ወዲያውም የብሔራዊ ፓርኩ ጠባቂዎች በቦታው በመድረስ በተረ ጋጋ ሁኔታ ዝሆኑን ከሱፐር ማርኬት አስወጥተው ይወስዱታል ይህ በደህንነት ካሜራ የተቀረጸ ትዕይንትም በማህበራዊ ሚዲያ ከተጋራ በኋላ በብዙዎች ዘንድ መነጋገሪያ ሆኗል በማንም ላይ ምንም አይነት ጉዳት ያላደረሰው ዝሆንም ወደ ፓርኩ ተመልሷል በጎ አድራጊዎች እንደሚሉት ግን በፓርኩ ውስጥ ዝሆኖች የሚመገቡት ምግብ እየቀነሰ በመሆኑ አንዳንድ ጊዜ ዝሆኖቹ እንዲህ ከፓርኩ ውጭ ምግብ ፍለጋ መውጣትን አዘውትረዋል ብለዋል ታዲያ በማህበራዊ ድረገጽ ላይ የተለቀቀው ይህ ሁነት ለሱፐርማርኬት ኬቱ ባለቤት ከብዙዎች ምስጋና እያጎረፈለት ይገኛል። በታይላንድ በሃያኛው ክፍለ ዘመን ከነበሩ ከመቶ ሺ የሚበልጡ ዝሆኖች እየተመናመኑ መጥተው አሁን ላይ ከ3 ሺ እስከ 4 ሺ ብቻ የሚሆኑ ዝሆኖች እንደቀሩም ይነገራል። ከ564 በላይ የወላይታ ድቻ ደጋፊዎች ከእስር ተፈተዋል ሲል የዞኑ ፖሊስ መምሪያ አስታወቀ። የኢትዮጵያ ፌዴራል ፖሊስና የአዲስ አበባ ፖሊስ በወቅቱ የወሰዱት እርምጃ የከፋ ጉዳት እንዳይደርስም አድርጓል ተብሏል። በአዲስ አበባ ፖሊስ በእስር ላይ የነበሩ የወላይታ ድቻ ደጋፊዎች መለቀቃቸውን የወላይታ ዞን ፖሊስ መምሪያ አሳውቋል። በአዲስ አበባ ከተማ አስተዳደር ሰኔ 1 2017 ዓ ም የድቻ ደጋፊዎች በከተማ ውስጥ ተዘዋውሮ በፈጠሩት አለመግባባት ምክንያት የአዲስ አበባ ፖሊስ ከፌዴራል ፖሊስና ሌሎች የጸጥታ አካላት ጋር በመሆን በቁጥጥር ስር ከዋላቸው የ ድቻ ደጋፊዎች መካከል በቄርቆስ ክፍለ ከተማ ፖሊስ መምሪያ ፑፑላሪ ፖሊስ ጣቢያ 245፣ ቦሌ ቡልቡላ 68፣ በየካ ክፍለ ከተማ 50፣ ልደታ ክፍለ ከተማ 201 የተጠረጠሩ የወላይታ ድቻ ደጋፊዎች የወላይታ ዞን ፖሊስ መምሪያ ከኢትዮጵያ ፌዴራል ፖሊስና ከአዲስ አበባ ከተማ ፖሊስ ጋር በመነጋገር ከእስር እንዲፈቱ መደረጋቸው ተገልጿል። አጠቃላይ በተለያየ ክፍለ ከተማ የታሰሩ ከ564 በላይ የወላይታ ድቻ ደጋፊዎች ናቸው ከስር የተፈቱት። የዞኑ ፖሊስ፣ የኢትዮጵያ ፌዴራል ፖሊስና የአዲስ አበባ ፖሊስ የድቻ ደጋፊዎች በከተማዋ በተለያዩ ቦታ ተንቀሳቅሰው የፈጠሩትን አለመግባባት ለመፍታት በወቅቱ የወሰዱት እርምጃ የከፋ ጉዳት እንዳይደርስ ያስቀረ በመሆኑ ያስመሰግናል ብሏል። አሁን ላይ ግን ሌሎች የተወሰኑ በወንጀል ድርጊት የተጠረጠሩ ጉዳዮች በፍርድ ሂደት የሚገኙ ስለመኖራቸውም ተጠቁሟል። ረቡዕ ዕለት በምሽት የሚደረግ እንቅስቃሴ ላይ ገደብ ተጥሎባት የነበረችው ሎስ አንጀለስ የሰዓት እላፊው ከተነሳ በኋላ መረጋጋት ማሳየቷ ተገለጸ። በሌሎች የአሜሪካ ከተሞች የሚገኙ ተቃውሞዎች ግን እንደቀጠሉ መሆናቸው ተገልጿል። በሎስ አንጀለስ እስካሁን ወደ 400 የሚጠጉ ሰዎች በቁጥጥር ስር የዋሉ ሲሆን ከእነዚህ መካከል 330 ህጋዊ ሰነድ የሌላቸው ስደተኞች ናቸው። 157 ሰዎች በቁጥጥር ስር የዋሉት ጥቃት በማድረስና የጸጥታ ኃይሎች ሥራን በማደናቀፍ ሲሆን፣ አንድ የፖሊስ መኮንን ላይ የግድያ ሙከራን በማድረግ በቁጥጥር ስር የዋሉ መኖሩም ተገልጿል። የፌዴራል አቃቢ ሕጎች እስካሁን በሁለት ግለሰቦች ላይ ተቀጣጣይ ነገሮች በፖሊስ አባላት ላይ በመወርወር ክስ መስርተዋል። እውቀቱ ለማረጋጋትም በድምሩ አራት ሺህ የብሔራዊ ዘብ ወታደሮችና 700 የባህር ኃይል ወታደሮች ተሰማርተዋል። ከነዚህ የብሔራዊ ዘብ ወታደሮች መካከልም አንዳንዶቹ ፖሊስ በቁጥጥር ስር እስከሚያውላቸው ድረስ ሰዎችን ማሰር እንደሚችሉም ተገልጿል። የሎስ አንጀለስ ከንቲባ ካረን ባስ ረቡዕ ዕለት ከ30 ሌሎች ከንቲባዎች ጋር በመሆን በሰጡት መግለጫ ተቃውሞው የአሜሪካው ፕሬዚዳንት ዶናልድ ትራምፕ ስደተኞች ላይ በፈጸሙት አፈሳ የተቀሰቀሰ ነው ሲሉ ወቅሰዋል። ይህም በነዋሪዎች ዘንድ ፍርሃትና ድንጋጤ መፍጠሩንና አፈሳው ተቃውሞ ቀስቅሷል ብለዋል። ከሳምንት በፊት ሁሉም ነገር ሰላማዊ ነበር ያሉት ከንቲባው አርብ ዕለት ወረራው ሲፈጸም ነገሮች አስቸጋሪ መሆን ጀመሩ ብለዋል። ባስ ሎስ አንጀለስ የፌዴራል መንግስት ከአካባቢው አስተዳደር ስልጣንን ለመቆጣጠር ምን ያለ ርቀት መሄድ እንደሚችል ለመወሰን የብሔራዊ ሙከራ አካል እንደሆነችም ጠቁመዋል። የከተማው ፖሊስ መምሪያ ባወጣው ተከታታይ መግለጫ እንዳስታወቀውም በቁጥጥር ስር ከዋሉት መካከል 203 ሰዎች ተበተኑ ሲባሉ አሻፈረኝ በማለታቸው ነው ብሏል። 17 ሰዎች ደግሞ የሰዓት ላፊ በመጣስ ሦስት ደግሞ የጦር መሳሪያ በመያዝና አንድ በፖሊስ መኮንን ላይ የግድያ ሙከራ በማድረግ በቁጥጥር ስር መዋላቸውን ተናግሯል። በግጭቱ ሁለት ፖሊሶች መቁሰላቸው ተገልጿል። ማክሰኞለት ባስ በከተማው መሃል በምትገኝ አንዲት አካባቢ ብቻ የንግድ ቤቶች እየወደሙና እየተዘረፉ መሆናቸውን ተከትሎ ለአንድ ሌሊት የሰዓት እላፊ አውጀዋል። የዩናይትድ ስቴትስ ጠቅላይ አቃቤ ሕግ ፖም ቦንዲ ረቡ በዋይት ሃውስ ለጋዜጠኞች እንደተናገሩት የሰዓት እላፊው ውገዳ ትንሽም ቢሆን እረድቷል ብለዋል። በሌላ ስፍራ ከብሔራዊ ዘብ ወታደሮች ጋር በመሆን ሰነድ አልባ ስደተኞችን ማፈሱ ቀጥሏል። ማክሰኞለት በሌሎች በርካታ የአሜሪካ ከተሞች ተቃውሞዎች ተቀስቅሰዋል። በአትላንታ ጆርጂያ፣ በመቶ የሚቆጠሩ ሰዎች በተሳተፉበት ሰላማዊ ሰልፍ ላይ ፖሊሶች አስለቃሽ ጭስም ተጠቅመዋል። የኒውዮርክ ፖሊስ ለቢቢሲ እንደገለጸው በሺዎች የሚቆጠሩ ሰልፈኞች ወደ ማንሃታን በመሄድ የተሽከርካሪዎች እንቅስቃሴን በመዝጋታቸው በቁጥጥር ስር ውለዋል። የቴክሳስ አስተዳዳሪ ግሪግ አቦት ስደተኞችን በሚመለከት ሰልፎች ለማካሄድ ወደታቀዱበት ወደ ሳን አንቶኒዮ ብሔራዊ ዘብ ወታደሮች ይልከዋል። የጤና ጥበቃ ሚኒስትር በዝንጀሮ ፈንጣጣ ኤምፖክስ የተያዙ ሰዎች ቁጥር 18 መድረሱን አስታወቀ። ጤና ጥበቃ ሚኒስትር ከኢትዮጵያ የህብረተሰብ ጤና ኢንስቲትዩት ጋር በመሆን ባወጡት መግለጫ እስከ ሰኔ 4 2017 ዓ ም ድረስ ብቻ 18 በቫይረሱ መያዛቸውን መረጋገጡን ገልጸዋል። በኢትዮጵያ በዝንጀሮ ፈንጣጣ ኤምፖክስ ለመጀመሪያ ጊዜ በኢትዮጵያ መከሰቱ ይፋ የሆነው ግንቦት 17 2017 ዓ ም ሲሆን በበሽታው ከተያዙ መካከል የአንድ ወር ጨቅ ሲቀጥላ ህይወቱ ማለፉ ይታወሳል። የጤና ጥበቃ ሚኒስትር እስከ ትላንት ሰኔ 4 2015 ዓ ም ድረስ 102 ለሚሆኑ የላብራቶሪ ምርመራዎች ማድረጉንና በበሽታው የተያዙ ታማሚዎች ቁጥር 18 መረሱን ባወጣው መግለጫ አስታውቋል። እስካሁን በበሽታው ከተያዙ 18 ሰዎች መካከልም አምስቱ ሙሉ በሙሉ ማገገማቸው ተገልጿል። እንደ ጤና ጥበቃ መረጃ ከሆነ የኢምፖክስ ቫይረስ የተለያዩ ዝርያዎች ያሉ ሲሆን በኢትዮጵያ በህክምና ላይ ካሉ ታማሚዎች የተወሰደ ናሙና ላይ በተደረገ የዘረ ምርመራ በተገኘ ውጤት መሰረት ክሌድ ዋንቢ የተባለ ዝርያ አይነት እንደሆነ ለማረጋገጥ ተችሏል። ይህ የቫይረስ ዝርያ በአንጻሩ ከፍተኛ የሚባል የስርጭት መጠን ያለውና በዚህ የቫይረስ ዝርያ ከበሽታው ጋር በተያያዘ የሚከሰት የሞት መጠን በአንጻሩ ከፍተኛ እንደሆነ በሌሎች አገራት የተገኘ ልምድ ያሳያል። ሌምፖክስ በሽታ አጋላጭ ሁኔታዎች ተብለው ከተለዩ መንገዶች መካከልም በቫይረሱ ከተያዙ ሰዎች ጋር የሚደረግ የሰውነት ንክኪ፣ የግብረ ስጋ ግንኙነት እንዲሁም ከታማሚ ሰው ጋር ንክክ ያለው ቁስ በጋራ መጠቀም በዋነኝነት ይጠቀሳሉ። በኢትዮጵያ በሽታው መያዛቸው ለመጀመሪያ ጊዜ የተገለጸው በሞያሌ ከተማ ነዋሪ የሆኑ የ21 ቀን ዕድሜ ያለው ሕፃናትና እናቱ ነበሩ። ሞንኪ ፖክስ በተባለው ቫይረስ አማካኝነት የሚከሰተው የዝንጀሮ ፈንጣጣ ወይንም ኤምፖክስ በሽታው የተያዙ ሰዎች ትኩሳት፣ ራስ ምታት፣ እብጠት፣ ሽፍታ፣ ሳል፣ የጀርባና የጡንቻ ህመም እንዲሁም የቆዳ ቁስለትና ድካም ይታይባቸዋል ተብሏል። ኢራቅ በሚገኘው የአሜሪካ ኤምባሲ የሚሰሩና እጅግ አስፈላጊ ስራ የሌላቸው ሰራተኞችና ቤተሰቦቻቸው በከፍተኛ የደህንነት ስጋት ምክንያት ሊወጡ እንደሆነ የአሜሪካ መንግስት ምንጭ ተናግሯል። የደህንነት ስጋት የተባለው ጉዳይ ምንነት በአሜሪካ ባለስልጣናት በኩል በግልጽ ባይነገርም ረቡ እስራኤል በኢራን ውስጥ ጥቃት ልታካሄድ እንደሆነ ለአሜሪካ መነገሩን በአሜሪካ የቢቢሲ አጋር ሲቢኤስ ባለስልጣናትን ጠቅሶ ዘግቧል። ይህም አሜሪካ ከቀጠናው የኤምባሲ ሰራተኞችን የምታስወጣበት አንደኛው ምክንያት ሊሆን እንደሚችል ባለስልጣኑ ገልጸዋል። ይህ የሚሆነው በእስራኤል ጥቃት ምክንያት ኢራን በኢራቅ በሚገኙ የአሜሪካ ይዞታዎች ላይ ያጸፋ እርምጃ ትወስዳለች በሚል ስጋት ነው። ይህ ዜና የተሰማው አሜሪካ ከኢራን ጋር በትሄራን የኒውክሊየር ፕሮግራም ዙሪያ የሚያደርጉት ንግግር መቋረጡ በተሰማ በጥቂት ጊዜ ውስጥ ነው። ይህ ቢሆንም በመካከለኛው ምስራቅ የአሜሪካ ልዩ መልእክተኛ የሆኑት ስቲቭ ዊትኮፍ በመጪው ቅዳሜ ከኢራን ባለስልጣናት ጋር ለመነጋገር ቀጠሮ እንደያዙ ተሰምቷል። የአሜሪካ ጉዳይ መስሪያ ቤት ባለስልጣን አገራቸው በሁሉም የአሜሪካ ኤምባሲዎች ያለውን ሁኔታ እየፈተሸች እንደምትገኝ ተናግረዋል። አሁን ባለን አዲስ ግምገማ በኢራቅ ያለንን ዲፕሎማቲክ ስራዎች ለመቀነስ ወስነናል ሲሉም አክለዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ይህንኑ ጉዳይ በተመለከተ ሲናገሩ የኤምባሲ ሰራተኞች በዚያ መቆየታቸው አደገኛ ሊሆን ይችላል፣ ምን እንደሚፈጠር አብረን እናያለን ብለዋል። ትራምፕ ኢራን የኒውክለር መሳሪያ እንድታበለጽግ እንደማይፈልጉም ያንንም አንፈቅድም ሲሉም ተናግሯል። ትራምፕ ቴራን ኒውክለር እንድታበለጽግ የሚያስችል ስምምነት ላይ ይደረሳል ብለው ተስፋ አድርጓል። በዚህ ሳምንት መግቢያ ላይ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ለ40 ደቂቃ የዘለቀ በውጥረት የተሞላ የስልክ ቆይታ አድርገውም ነበር። በዚህ የስልክ ቆይታ ኔታንያሁ ከዲፕሎማሲያዊ አማራጭ ይልቅ ወታደራዊ እርምጃ አስፈላጊ እንደሆነ አጥብቀው ተከራክሯል ተብሏል። በዋሽንግተንና በቴራን መካከል ያለው የኒውክለር ውይይት ወሳኝ ቦታ ላይ በቆምበት በዚህ ሰዓት አሜሪካ በ ኢራቅ የምትወስደው ሰራተኞችን የማስወጣት እርምጃ ያለውን እውነተኛ ስጋት ምን ያህል ያሳያል የሚለው ግልጽ አይደለም። ነገር ግን የኢራን መከላከያ ሚኒስትር አዚዝ ናስር ዛዳ የኒውክለር ስምምነቱ ቢከሽፍና ትራምፕ ወታደራዊ እርምጃ ኢራን ላይ የሚያዙ ከሆነ አገራቸው በቀጠናው በሚገኙ የአሜሪካ ወታደራዊ ሰፈሮች ላይ ያጸፋ እርምጃ እንደምትወስድም ተናግሯል። የአሜሪካ መከላከያ ሚኒስትርም በኩዌትና ባህሬን የሚገኙትን ጨምሮ በቀጠናው ባሉ ሀገራት የሚገኙ የአሜሪካ ወታደሮች ቤተሰቦች በፈቃዳቸው ለቀው እንዲወጡ ፈቅደዋል። ኢራን ዩራኒየም የምታበለጽገው ለኃይል ምንጭ አገልግሎት እንጂ አቶሚክ ቦምብን ለመስራት እንዳልሆነም ትናገራለች። ውድ የኤችጄን ቤተሰቦች ለሰዓቱ ያዘንላችሁ መረጃዎች እኚህን ይመስላሉ። በየቀኑ ትኩስ መረጃዎችን ለማግኘት ላይክ፣ ሼር፣ ሰብስክራይብ በማድረግ ተወዳጁን አብራችሁን ስለነበራችሁ እናመሰግናለን።